ወይኔ ጉዴ! ይቺ ሴትዮ ግን ምንድነው ችግሯ ከነዚህ ልጆች? ዛሬማ ማለት ነው በደንብ አስባበት አቀዳበት ልጆቹን የማለያየት የማራራቅ ስራ ነው እየሰራች ያለችው። ለምን እንደዚህ እዚህ ያልሽ በሉን ቤተሰብ ለምን እንደዚህ አልኩ? ትላንትና አይታችኋል ሃይሚ ሶሲን ስታያት እንዴት ነብር እንደሆነች እንዴት እንዳበደች እንዴት እንደተቆጣች አይታችኋታል። እና ዛሬ ደግማ ለብሩኬን ሳትናገር ብሩኬ መኖሩን ለሃይሚ ሳትናገር ለምን መጣች እንዴ? ትላንትና እኮ በመካከል እኮ ብሩኬ ነው ተሰቃይቶ ያለፈው ሁለቱ ሲያያዙ። ምክንያቱም ሶሲ ተብዬዋንም እንደ ባለውለታ ቆጥሯታል። ሀይሜን እንደ ፍቅረኛ ። ስለዚህ ይሄ ልጅ ከሁለቱ መሆን አይችሉም። ሁለቱ ሲገናኙ እንዴት ነብር እንደሚሆኑ አይታችኋል። ለምንድን ነው ዛሬ ይዛችሁ ይዝ ሁለቱን የመጣችሁ በእነሱ ጋር? እንዴ እቺ ልጅ የእውነት ግን አስባበት በደንብ አድርጋ እነዚህን ሁለት ልጆች ለማለያየት አቅዳበታለች። እግዚአብሔርን ይህ እንደማያት ከሆነ ማለት ነው እንዴ። በቃ በአንቺ ምክንያት ነው ይሄ ሁሉ ነገር የተፈጠረው። ስለዚህ ለምን ወደ ድራት አቶኝም? ለምን የራስሽን ፍቅረኛ ዛው ይቅርታ ጠይቂም ለምን ከሁለቱ ህይወታት አትውጭም? በቃ ሁለቱ ይታረቃሉ በራሳቸው ጊዜ። አንቺ ካልወጣሽ ግን አት አይታረቁም። እግዚአብሔር እኔ በጣም ተናድጄ ነው የመጣሁት ዛሬ። እስኪ ጊቢ በየ ቲክቶኩ በአንቺ ምክንያት ምን እየተደረገ? ምንም የማያውቁ እናት እየተዘቀዘቁ ነው ያሉት በአንቺ ምክንያት። ስለዚህ አንቺ አንዷ የችግር አካል ነች። ስለዚህ ውጪ፣ ችግሩ እንዲፈታ ከፈለግሽ ውጪ፣ ከህይወታቸው ሶሲ ለምንድን ነው እኛስ ክፉ ነገር እንድንናገር የምትፈልጊው? ሁለተኛ ነገር ደግሞ እኔን እየተሰደብኩ ያለሁት እኔ እየተሰደብኩ ነው። እኔ መጥፎ ነገር እየደረሰብኝ፣ ተሰዳቢዋኔ ነኝ ምናምን የምትይው ስራሽ ነው ያሰደበሽ። እንዲህ ስራሽ ነው በቃ ምንም አላጠፋሁ። ማትበ ያጠፍተሻል። እፊቱ ለምን ገላሽ እንላቁት? ለምን ሆንሽ? እሱ ነይ ፕራንክ እናድርግ ሲልሽ ምንም ሳታፍሪ ባለትዳር እንደሆነ እያወቅሽ ፍቅረኛው እንዳለችው እያወቅሽ ለምን ራቁት ሽንኮሽ እሱን ለማሳሳት አይደለም ወይ ወንድ ልጅ አይደለም ወይ ይሳሳታል ብለሽ አታስቢም ወይ ያሰደበሽ እኮ ይሄ ነው እንዴ ዞሮሽ ዞሮሽ ደግሞ ተወቃሽ ወቃሽ ተወኛለሽ እንዴ ያሰደበሽ ይሄ ነው በቃ ታያቸው ሁለቱ ይታረቃሉ በራሳቸው ጊዜ ውጭ ከህይወታቸው ሲጀመር ዛሬ ለቡርኪ ሳትናገሪ ሃይሜ ሳታቅ መምጣትሽ ሌላ ሌላ ሌላ ጥፋት ነው ያጠፋሹ። ሌላ ትልቅ ስህተት ነው የሰራሹ። ስለዚህ እባክሽ ሀይሜም ስሜታዊ የምትሆነው አንቺን ስታይ ነው። ለምን አትረጅም? ትናንት እንዴት እንደሆነች አላየሽም እንዴ? ስለዚህ የሁለቱም መስማማት፣ የሁለቱም መታረቅ የምትፈልጊ ከሆነ አትምጪ ወደ ህይወታቸው። ሰላም ሰላም፣ እንዴት ናችሁ? ቤተሰቦች ደህና ናቸው ወይ? ዛሬ ቀሩ ብዬ ነበር ቀርተው ለራሳቸው ጊዜ ሰጥተው በደንብ አስበው ነገ ይመጣሉ ብዬ አስቤ ነበረ። ግን መጥተዋል። መምጣታቸው ደስ ቢለኝም ግን በዚህ መልኩ በመሆኑ በጣም ይደብራል። ባይመጡ ሻል ነበር ነው ያልኩት፣ አንድነቱን ባይመጡ ሻል ነበር። እንዲመጡ ያደረገችው ደግሞ ሶሲናት ሀይሚን ለብቻው አጠራቻት። ሀይሚ ሰድባኛለች፣ ቴክስ ልካልኛለች ነው ያለችው በሀይሚ ስም በሀይሚ ፕሮፋይል ሌላ ስድብ ታልኮልሽ እንጂ እንደሆነው እንጂ ሀይሚ ትሳደባለች ብዬ አላስብም። ሀይሚ ምናልባት ከኛ ሕይወት ውጭ ልትሪስ ትችላለች፣ ግን ደግሞ አፋውጥታ ትሰድብሻለች ብዬ አላስብም። ለሀይሚዬም የማስተላልፈው መልእክት አለኝ፣ ለብሩኬም እንደዛው። አሁን እዚህ ጋር ሶስቱ አንድ ላይ በፍጹም መምጣት የለባቸው ሀይሚና ብሩኬ ብቻቸውን መነጋገር አለባቸው። በቃ እች ልጅ እያለች መታረቅ አይችሉም። ምክንያቱም ሀይሚ ሶሲን ስታያት ነብር እየሆነች ነው። ሶሲ ደግሞ ለምን እንደዚህ ትሆኛለሽ ምናረኩሽ? ጥያቄ ነው ያረገችውን። ያው ኖርማሊ ለእሷ ኖርማል ነው። ጥፋት ነው ብላ እያሰበች አይደለም ሶሲ። ብሩኬም እንደዛው ስለዚህ ሀይሚ ነብር ስትሆን ብሩኬ ደግሞ ለሶሲ ተከላካይ የሆነ ነው። በቃ ሶሲ ናትና ገሪያት ሀይሚ ረፊ እያለ ነው። ይሄ ደግሞ ችግሩን የበለጠ እያከረረው ነው፣ የበለጠ እያከረረው ነው ነገሩን። ምክንያቱም ሀይሚ መረጋጋት አልቻለችም። ሶሲም ደግሞ ወደ ሌላ ውስጥ እየገባች ነው። ለምን እንደዚህ ታደርግኛለች? ለምን እንደዚህ ትናገርኛለች? ጥፋት አላጠፋሁም ነው የምትለው። ብሩኬም ደግሞ እንደዛው ጥፋት ነው ብሎ አላሰበም። በቃ ስለዚህ ዛሬ ሙሉ ለሙሉ ጭራሽ ሶሲን አትናገሪያት እያለ ነበር ብሩኬ። ምክንያቱም ወደ ስሜታዊነት እሱም እየሄደ ነው። ነገሩ እየተባባሰ ነው። እሱም ስሜታዊ እየሆነ ነው። ወደ ልህ እየመጣ ነው። እሱም እልህ ውስጥ እየገባ ነው ያለው። ስለዚህ ነገሮች እየተባባሱ ነው። እንዴ እኔ መጨረሻ ላይ የእውነት በጣም ነው የደነገጥኩት። በጣም ነው የፈራሁት። በቃ ቪዲዮውን አላየም ልና ቋርጬ ነው እንደ አዲስ የምጀምረው። ምክንያቱም በጣም ምክንያቱም ሀይሚና ብሩኬ አንድ ቀን እንደዚህ ይሆናሉ ብዬ አስቤም ገምቼም አላውቅም። አሁን ላይ ግን ነገሮች ወደ አልተጠበቀ መንገድ እየሄዱ ነው፣ ወደ አልታሰበ መንገድ። ስለዚህ እነዚህ ልጆች ጊዜና ሰዓት ያስፈልጋቸዋል። ከራሳቸው ጋር ያወሩ፣ በቃ ቆም ብለው ያስቡ። ሀይ ብዬም ብትሆኚ መረጋጋት አለብሽ። በቃ እንዴ ተረጋጊ ሀይሜ፣ ምንድነው እንደዚህ መሆን? ቢያንስ ለፍቅርሽ ዋጋ ክፈይ፣ ለፍቅርሽ ብሩኬን የምትወጁ ከሆነ በቃ ሰው የሚፈልገውን ነገር አትሁኝ እንደሚፈልጉት አትሁኝ ለጠላት ክፍተት አትፍጠሪ ሀይሚ ተረጋጊ መረጋጋት አለብሽ ሴት ልጅ ብልህ ናት ይበቃል ይበቃሻል ጨረቃ ተረጋጊ የእውነት ምክንያቱም ብሩኬ ስሜታዊ ነው የሆነ ውሳኔ ለመውሰን በጣም ቅርብ ነው በቃ ይበቃሻል ትላንት ተቆጣሽ ከትላንት ወዲያ ተቆጣሽ አስደንግጠሻዋል በቃ ትክክል እንዳልሆነ ነግረሽዋል ባይሆን ድጋሚ እንደዚህ አይነት ስህተት ከሰራ ያን ጊዜ ውሳኔ ትወስኛለሽ። አሁን ግን ታይ፣ ምክንያቱም ወንድ ልጅ ነው። ይሄም ልጅ በቃ የሆነ ወደ ሌላ እልህ ውስጥ እንዳይገባ፣ ፍቅራችሁ ወደ አልተፈለገ መንገድ እንዳይሄድ፣ ቆመ ብለሽ አስቢ። አንቺም ይበቃሻል፣ ይበቃሻል። እሷ ሆነ ብላ ነው ነገሮችን እንዳይሆን እያደረገች ያለችው። ስለዚህ እችን ሴትዮ ከህይወታችሁ አስወጥታችሁ እናንተ ቆም ብላችኋል። በቃ ጊዜ ውሰዱ፣ ተመካከሩ። የውነ ጊዜ ውሰዱ፣ ጊዜ ያስፈልጋችኋል። ሶሲ የምትባዩም በቃ ሺ በቃ ከዚህ በኋላ ስለ ራስሽ ህይወት አስቢ፣ ስለ ዳኒ ተብየው አስቢ፣ ስለ ራስሽ ፍቅረኛ የነሱን ህይወት በቃ ታያቸው ለራሳቸው ቆም ብሎ ያስቡበት፣ ያውሩበት። አንቺ እያለሽ ሰላም አይመጣም። ምክንያቱም አነጋገርሽም ትክክል አይደለም። እንደዚህ አይነት ይቅርታም የለም። ብሩኬንም ጭራሽ ሄም እያስያዝሽ ወደ አንቺ እንዲያደላ እያደረግሽው ነው። በቃ አንቺን እንዲከላከል ሀይሚ ልክ እንደ ጎዳችሽ እንደ ተሰደበችሽ፣ እሷም አንቺን ስታይ ስሜታዊ እየሆነች ነው። ብሩኬም ደግሞ አንቺን ስትናገር ወደ አንቺ እያደላ ነው። እሱም ስሜታዊ ውስጥ እየከተታችሁት ነው ታውት በቃ ታያቸው አንቺ፣ እነሱ ይነጋገሩ። በቃ መፍትሄም የሆነው ሁለቱ ቁጭ ብለው የሆነ ጊዜ ወስደው ሲነጋገሩ ብቻ ነው። ሌላ ምንም መፍትሄ የለም። አሁን አንቺ መፍትሄ ልትሆኚ በፍጹም አትችም። ችግር ነሽ። እኔ አንቺን የግል ጥላቻ የለብኝም። እኔ አንቺን አላቅሽም፣ አታውቂኝም፣ ግን በቃ ከማየው ነገር ተነስቼ ነው። እውነታው ይሄ ነው። እዋክሽ ስለፈጠረሽ አምላክ ከእነሱ ህይወት ውጪ ይበቃል። ይጨረቃዎቹ እንደዚህ ሲሆኑ ማየት አልፈልግም።